ረዘም ላለ ጊዜም ሊከርበት ይችላል፣ ጉዳዩ ማለት ነው። ይሄ ነገር ከከረረበት ደግሞ ምናልባት ሲጠፋ እናንተ እንዳትጨነቁ አሳውቅልኝ፣ በራሴ የቲክቶክ በራሴ የዩቱብ ቻናል ላይ ፖስት አድርግልኝ ሰርተ ስላለኝ ነው ይህን ስናገር፣ እኔም አንዳንድ ነገሮችን ለእናንተ ማለት ስለፈለግኩ ያረዘምኩባቸው፣ ውድ ቤተሰቦች አሁን ጉዳዩ ትንሽ እየከረረበት ነው። ነገር ግን ከዛ ነገር በቻልነው አቅም እንዲወጣ እኛ እናግዘዋለን፣ ከጎኑ ነን። እናንተም ከጎኑ እንደሆናችሁ አልጠራጠርም። የግዴታ እሱን ከጎኑ ለመሆን የተለያዩ ነገሮችን ማድረግ አይጠበቅባችሁም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እኔ ጋር። ሁሉ ሰላም፣ ሁሉ መልካም እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ በኮሜንት እንድትሰጡኝ እያልኩኝ እንግዲህ እነ ሄርሜላ ከፊት የለቀቁት ቪዲዮ አለ እንዲሁም ደግሞ አንድ ወንድማችን ከፊት የለቀቀው ወይም ደግሞ እየሰማችሁት ቪዲዮ ኤንዲን እየተመለከተ ቪዲዮ ነው ማለት ነው። ኤንዲን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ አሁን ላይ የሚገኘው በእስር እንደሆነና ነገሮች ሊከብዱበትም እንዲሁም ደግሞ ሊወጣ እንደሚችል እየተናገረ ነበረ። በጣም ነው ያዘንኩትኝ፣ ምክንያቱም ኤንዲ በጣም ጥሩ ልጅ ነው። እሱም ገልጾታል። ለሴት ልጅ አዛኝ፣ በጣም ትህትና ያለው ለሰዎች ከልክ በላይ ዋጋ የሚከፍል ልጅ ነው። የምር እንደዚህ ከምታዩት በላይ ማለት ነው። በጣም ብዙ ዋጋ ለብዙዎች ብዙ ዋጋ ከፍሎ ዛሬ ላይ ዞር ብሎም ባያዩት ማለት ነው እና በቃ ካለው እውቀት ጭምር ለሰዎች ሳይሰስት የሚሰጥ ልጅ ነው ኤንዲ ማለት ማለት ነው እና በሚያሳዝን ሁኔታ ግን ያው ጥሩ ሰው ፈተና ይበዛዋል እና በአሁኑ ሰዓት እስር ቤት እንደሚገኝ ቪዲዮ ላይ ይነግሮናል ማለት ነው። እውነት ለመናገር ምጠይቀው ሰው ግራ ገብቶ ነው እንጂ ያው በውስጥ ስጽፍለት አይመልስም እና በጣም ምን ሆኖ ነው የሚል ጥያቄ አድሮብኝ ነበረ በውስጤ። እና እንግዲህ እንደምንጨነቅ ኛ ቤተሰቦቹ ገብቶት ለቤተሰቦቼ አሳውቅልኝ ብሎ ነው ብሎ ቪዲዮ ሰርቷል ጓደኛው። በጣም አዝኛ ያለውን እየምር ማለት አንዳንድ ጊዜ ጥሩ ሰው በቃ ይፈተናል። ፈተናዎች ደግሞ ለበጎ ናቸው። ይህ እንዲህ በጣም ምስኪን ልጅ ነው፣ እና እግዚአብሔር እንግዲህ ካለበት ችግር እንዲያወጣ እመኛለሁ። አንዳንዴ ፈተናዎች ሲደራረቡ ለበጎ ነው የሚሆኑት ብዬ አስባለውኝ ፈጣሪኛ ማንችለውን ነገር አይሰጠንም፣ ከምንችለው በላይ አያረግብንም። ብንፈተንም ለበጎ ነው ብለን ማለፍ እንዳለብንም ተምረንበትም እንድናልፍም ፈልጎ ሊሆን ይችላል እና ያው እስር ቤት የገባበት ምክንያት በአንድ ቪዲዮ ምክንያት ነው ብሏል። ቲክቶክ ላይ በተለቀቀ ቪዲዮ እንግዲህ ቲክቶክ ላይ የሚሰሩ ልጆች ጥንቃቄ ውሰዱ። በዚህ አጋጣሚ ወንጀሎችን ሳታውቁት ከቃላት ጭምር በአሁኑ ሰዓት እየታዩ የምትያዙበት መንገድ ነው እና ማስታወቂያም ጭምር ስትሰሩ ታውቃላቸው፣ የሰሞኑ ትርምስና ራሳችሁን እየጠበቃችሁ ስሩ። ወንድሜ አይዞ፣ እንግዲህ ፈጣሪ ከአንተ ጋር ይሁን። በምንችለው ጓደኞቹ አሳውቁን፣ በምንችለው ልናግዘው እንደው በጸሎትን፣ ብቻ በምንም ይሁን ብናግዘው ና ወደ ቀድሞ ስራው ቢመለስ በጣም ደስ ይለኛል። እንዲህ ብዙ ብዙ ፈተና እያየ ነው። እውነት እኔ ለምን እንደሆነ አላውቅም፣ ብቻ ለበጎ ነው። አይዞህ ወንድሜ ለማለት እወዳለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አካውንቱን እስከሚወጣ ድረስ በደንብ አሳድጉለት ማለት ነው። እንግዲህ እና ያልቅባቸው እነዚህ ሙተኞች ሄርሜላና አብርሽ ደግሞ ዛሬ በእሱ አካውንት ተለቋል። ጠዋት በሱ ስቶሪ ላይ ለቆ ነበር ልዩነሽ ነሽ ምናምን ሚል እሱ በእሷ ደግሞ እንግዲህ ባህር ላይ ሲታጠቡ ምን ሲሉ አንቺ ላንተ ደስታ ኖራለሁ ምናምን ምናምን፣ አላቅም እኔ ዘፈኑን፣ ብዙም ዘፈን ላይ እንትን ያደለውም፣ እና እንደዛ እንደዛ የሚል ዘፈን ለቀው ብዙ ኮሜንት እያየው ነበረ እና እየሳኩም ነበረ እንደ ሀሳብ ጥጦም ትገዥለት የሚል ኮሜንት አይቼ ነበረ እንደ ሀሳብ ጥጦም ትገዥለት ይላል እና እየሳኩ ነበር ብዙዎች የየራሳቸውን ኮሜንት ይጽፋሉ ሀሳብ ይጽፋሉ ጦርነት ነው ታውቃላቸው የአብርሽ ኦዴንስ ለብቻው የሩታ ኦዴንስ ለብቻው ሄርሜላን ሂጅበት ይላል አንዳንዱም ገንቢ ሀሳብ የሚጽፉ አሉ ምናምን አስታራቂ ሀሳብ የሚጽፉ አሉ በቃ ግራ ገባኝ። በዚህ አጋጣሚ ኮሜንት ላይ ሰብስክራይብ ፎሎ አድርጉኝ ብዬ ወጣሁ። ምክንያቱም እኔ ስራ ሰው ነኝ። ስራ የለ ስራ ምን አገባኝ ለወሬ ወሬ ስራ ያ ያውራ የሚፖስተው ጋር ስር ስር እየሄደት ያተኩቱ። እኔ ደግሞ የስራ ሰው ስለሆንኩኝ እንደ ሀሳብ ምን አለበት በየዙሪያው ኮሜንት ላይ ስታገኙ ኮሜንት ላይክ ከምታረጉ ወደ ቤቴ እየመጣችሁ ፎሎ እና ሰብስክራይብ ብታደረጉኝ ምን ይላችኋል እስቲ፣ በ2018 እስኪ ሰው አድርጉኝ ሰው አርጉ ይለውጡኝ። ሰው ማነሽ ምንሆንሽ ነው እንዳትሉኝ። አዎ ሰው ነኝ እንዴ ሰው ነኝ፣ ግን ደግሞ በደንብ ታውቃላችሁ አይደለ? በደንብ እንደ ሰው በቃ ከፍ አርጋችሁ ፈመስ ብዬ ደሞ፣ ይቺ ማናት ደሞ ይሄ ማንነው? አብርሽ እኮ ጨርሶታል። እናንተ የምታውቁኝ እኔ ማላውቃችሁ ብሏልና እንደዛ እንድላችሁ አብቁኝ፣ አብቁኝ። በእውነቱ እውነት ነው የምነግራችሁ። እና እንግዲህ ምንም ማድረግ አይቻልም። እሷ ለሱሱ ለእሷ እየተዘፈነ በዩትዩባቸው ጠፍተዋል ርም ብለው። ዛሬም ቪዲዮ ይለቀቃል ብዬ ነበር፣ ቪዲዮ ለማሳብ ጨረሱ መሰለኝ። እንግዲህ እናያለን፣ ነገ ደግሞ በምን እንደሚመጡ ያው ነገ ምንላቀን ነው። ከመጡም ሰየው አልመጡም። እንዲሁ በቲክቶክ ላጥላጥ የሚሉ ከሆነ ደግሞ የቲክቶኩን እያመጣን ኛን ፈተፍታለን። ችግር የለውም። እኛ ለመፈትፈት ማን ብለው ማለት ነው። ውድ ቤተሰቦች፣ ለማንኛውም እንግዲህ ከቻላችሁ ለማስቆም ሞክሩ። ጥሩ የሚሰሩት ጋር በደንብ አበረታቱ። እኔ እውነት እገረማለኝ ዩቲብ ላይ በዚህ ልክ ለወሬ መሰለፍ እና ለጥሩ ነገር አለመሰለፍን በዚህ እያየው ነው እየታዘብኩ ነው፣ ከራሴ ጭምር። ሁላችን የት እንደምንገኝ ራሳችንን ቆም ብለን ብንጠይቀው ጥሩ ነው። በየኮሜንቱ በየስድብ ቦታ የማንጠፋት ሰዎች፣ ጥሩ ቦታ ግን አንገኝም። ከራሴ ጭምር እና ጥሩ ቦታ እንድንገኝ ፈጣሪ ያግዘን፣ ለየሁላችንም ልቦና ይስጠን። ምክንያቱም አንዳንዴ በሰው ህይወት እየገባን የምንፈተፍተው ነገር ግርም ይለኛል። ማለት እኛ አሁን ዩቱብ ያው ቪዲዮ ብለን ምንሰራው እንደ ስራ ቆጥረ ነው ግን ኮሜንታተር ኦዲንስ ሆኖ በቃ ያለ ቅጽ የሚቅ ብሎ ከዛም ከዛም ሲጣላ ምናምን ለራሴ ራሱ እያስገርመኛል አንዳንዴ ምን እየሆነ ነው እንደ እኛ ቅመሞች ለራሳችን የሚባል ህይወት የለንም ወይ ግን በፊት ነበር እንዲህ ወገን ይሄ እኮ በፊት እኮ ይለም ነበር እንደዚህ መባላት መናጨት ዩቲዩበርም አልበዛም ሲጀምር በፊት ስራቸውም አመርቂና ደስ የሚል ነበረ እንደዚህ የሚያባላ እርስ በርስ የሚያጣላ ምናምን አልነበረም በንዳኔ ሰዓት ራሱ እንዳኔ ናጽጌ የመጀመሪያ ቀንደኞች ነበሩ። ግን አሁን ላይ የምናየው በቃ እንዳለ እርስ በርስ ጦርነት ጦር ሜዳ። በተለይ ቲክቶክን ካወቅኩ ወዲህ እኔ በቃ እብዶች እንደበዙ ያወቅኩት እዛ መዋል ዝጀምር ነው። ለምን የድሮ ቲክቶክ አልጠቀም ዩቲብ በላይ ቪዲዮን ሰርች ውልቅ ነበር የምለው። አሁን ግን ብዙ ብዶችን እያየሁ ነው። ወደ ልቦናችሁ ተመለሱ። አማኑኤል ግቡ ወይ ጸበልም ወይም ሆስፒታሉ። ወዳቸዋለሁ። መልካም ጊዜ። ቻው ቻው።